ሰላም ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በሌላኛው በክፍል ሁለት የእንግሊዝኛ ዝግጅታችን ወይም እንግሊዝ ትምህርት ዝግጅታችን መጥተናል። ባለፈው ትምህርታችን የሌተሮቹን ሳውንድ ወይም የሌተሮቹን ኔም እና እንደዚሁም ደግሞ በእነዚህ ሳውንዳቸው እንዴት ነው በቀላሉ ማንበብ የምንችለው የሚለውን ጥያቄያችሁን ለመመለስ ወይም ለማሳየት ሞክረን ነበረ። በዛሬው ዝግጅታችን ከነዚህ ከሙሉ ሌተሮች ውስጥ አምስቱ ሌተሮች አመጠን ወይም ቫውል የሚባሉትን አውጥተን በእነዚህ ቫውል ሌተሮች ሾርት ቫውልስ እና ሎንግ ቫውልስ ብለን ከፍለን፣ እንግዲህ ሾርት ቫውልስ የሚባሉት ቀጥታ በሌተሮቹ ሳውንድ ቀጥታ እንዴት ነው የሚነበቡት ብለን ስንትን እንዴት ነው የምናነበቡ የሚለውን ጥያቄ የሚመልስ ሲሆን፣ ሎንግ ቫውል የሚባሉት ደግሞ እነዚህ ሎንግ ቫውሎች ቀጥታ በሌተሮች ኔም ወይም ቀጥታ ኔማቸውን እንደ ድምፅ አውጥተን እናነባቸዋለን። ሾርት ባውል ከሆኑ ደግሞ የሌተሮቹን ሳውንድ እንጠቀማለን ማለት ነው። እንግዲህ ባለፈው ዝግጅታችን የኮንሶናንቶቹንም የሌተሮቹ የባውል ሌተሮቹንም ሳውንድ ስናነብ በወርዶች ውስጥ እንዴት ነው የምንጠቀማቸው የሚለውን ለማሳየት ሞክሬ ነበረ። ዛሬ ደግሞ ባውሎቹን ብቻ ይዘን መጠን እንግዲህ ከሃያ ስድስቱ ፊደላት ውስጥ አምስቱ ኤ፣ ኢ፣ ኦ፣ አይ እና ዩ የሚባሉት ፊደሎች ወይም ሌተሮች ቫውል ሌተሮች ወይም አናባቢ ሌተሮች ይባላሉ። እንግዲህ ቫውልስ ማለት አናባቢ ማለት ነው። እነዚህ በጽሁፍ ውስጥ ያላቸው ድምፅ ወይም ስናነብ ቀጥታ ልናነባቸው የምንችል ኤ ከሆነ እንደ አ፣ ኢ ከሆነ እንደ ኤ፣ ኦ ከሆነ እንደ ወ፣ አይ ከሆነ እንደ ኢ፣ ዩ ከሆነ ደግሞ እንደ እ እንደሆነ በፊትም አሳይቻችኋለሁ እንዲሁም ደግሞ የሌሎችን ኮንሶናንቶችን ኤስ ሌሎችን ሀያ ስድስቶችን በሙሉ እንዴት እንደሚታነቧቸው ለማሳየት ሞክሬያለሁ። አሁን ከእነዚያ ውስጥ እነዚህ በዋናነት በፊት ያሳየኋቸው ቀጥታ ሾርት ቫውሎች ወይም ሾርት ሳውንዳቸውን ወይም ደግሞ ቀጥታ ኢትስ ሳውንድ እንዴት ነው የምናነባቸው የሚለውን ብቻ ነበር። በዛሬው ግን ራሳቸውን እንደ ኤ፣ እንደ ኢ፣ እንደ ኦ፣ እንደ አይ እንደ ዩ ሲነበቡ ደግሞ ሎንግ ቫውልስ ተብለው እንደሚጠሩም ጭምር አሳያችኋለሁ። ይህ እንደ ኤ ኤ ራሱ እንደ ኤ ኢ እንደ ኢ ኦ እንደ ኦ አይ እንደ አይ ዩ እንደ ዩ ሲነበቡ ሎንግ ቫውልስ ይባላሉ። ስለዚህ በዛሬው ቫውል በቫውል ትምህርታችን ሾርት ቫውል እና ሎንግ ቫውል ምንድን ነው ልዩነቱ፣ እንዴት ነው የሚነበበው ሾርት ቫውል ሆኖ ሲመጣ ሾርት ቫውልስ ሊያሰኘው የሚችል በምን ምክንያት ነው? ሎንግ ቫውልስ የሚባለው እንዴት ሆኖ ሲመጣ ነው የሚለውን ላሳያችሁ። በዋናነት ቫውሎቹ አንድ ኮንሶናንት ወይም አንድ ተነባቢ ተከትለው ብቻቸውን ከመጡ ሾርት ቫውሎች ይባላሉ ብላችሁ ካላችሁ ልክ ናችሁ ማለት ነው። ሾርት ቫውሎች ይባላሉ። በዚያ መሰረት ኤ ሾርት ቫውል፣ ኢ ሾርት ቫውል ኦ ሾርት ባውል የአይ ሾርት ባውል የዩ ሾርት ባውል። ኤግዛምፕል ኤግዛምፕል እንግዲህ እናንተ በጽሁፍ ውስጥ ብዙ በሾርት ባውል ወይም አዚትስ ሳውንድ የሚነበቡ ወይም በራሳቸው ድምፅ እንግዲህ ድምፃቸው ሊወጣ የሚችለው የኤ አ ነው ብያቸዋለሁ። የኢኤ የኦ ወ የአይ ኢ የዩ ደግሞ እንደ ሳውንዳቸው ይወጣል። ልክ እንደዚያ የቢ ብ የኤንን የኬክ የፒፕ የሲክ የኬክ የኤልል እያልን ሌሎቹንም አሳይተናቸዋል፣ ግን ዛሬ ያንን ምሬባይዝ ለማድረግ እና በቀላሉ ለማንበብ እንዲያመቻችው እነዚህን የኮንሶናንቶቹንም የቫውሎቹንም ሳውንድ እንዴት ነው የምንጠቀመው የሚለውን ባይ ዘ ወይ ኮንሶናንት ከሆኑ ዲያግራፍ የሚባል ነገር አለ። ሁለቶች በአንድ ድምፅ አውጥተው ካልመጡ በስተቀር ሲንግል ሆኖ ተቀምጠው ሳውንዳቸውን ብቻ ነው የሚጠቀሙ። ሌላ ምንም ሳውንድ ሊወጣላቸው አይችልም። ማለት የሌተራቸውን ሳውንድ ወይም የሌተራቸውን ድምፅ፣ ስማቸውን አይደለም። ቢ እንደ ቢ አይነበብም እንደ ብ ነው። ሲ እንደ ሲ አይነበብም እንደ ክ ነው። ሌሎቹም እንደዚሁ የራሳቸው ሳውንድ አለ። እነዛን በክፍል አንድ ወይም በፓርት ዋን ዝግጅታችን ገብታችሁ እዩት። በዚህም ሪቫይዝ እናደርግላችኋለን። እስከ መጨረሻው ተከታተሉን። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሼር ላይክ እያደረጋችሁ ዩቲዩባችን አበረታቱ። እንግዲህ በመጀመሪያው ሾርት ቫውልስ የኤ፣ የኢ፣ የኦ፣ የአይ እና የዩ የእነዚህ አምስቶቹን ሾርት ቫውል ወይም በአጭር ድምፅ ያላቸውን ረጅም ድምፅ የሌለ ሳይሆን በአጭሩ እንዴት ነው የሚነበቡ? አዚት ሳውንድ እንዴት ነው የሚነበቡ ወይም በራሳቸው ድምፅ ቢ እንደ ባለፈው ዝግጅታችን እንዳቀረብኩላችሁ እንደ ብ ይነበባል። ኤ እንደምታዩት እንደ አ ነው የሚነበብ፣ ብያችኋለሁ ባለፈውም እንደ አ እንደሚነበብ አሳይቻችኋለሁ። ኤን እንደ ን፣ ኬ እንደ ክ ይነበባል። ስለዚህ በዚያ መሰረት ብ አ ን ክ ባንክ፣ ባንክ ብለን ማንበብ እንችላለን። ፕ ፒ እንደ ፕ ነው፣ ኤ እንደ አ፣ ሲ እንደ ክ፣ ኬም እንደ ክ ነው። ስለዚህ ሁለቶች ክ፣ ስለዚህ ፓክ ፕ አክ ፓክ ብለን እናነባለን። ቢ እንደ ብ፣ ኤል እንደ ል፣ ኤ እንደ አ፣ ሲ እንደ ክ፣ ኬም እንደ ክ ነው። ስለዚህ ብላ ክ ብላክ፣ ብላክ፣ ብላክ ብለን ማንበብ እንችላለን። ሌላው በኢ ሾርት ቫውል ወይም ኢ ቫውል በ በሌተሯ ሳውንድ እንዴት ነው የምናነባት ወይም የሌተሯን፣ ይህም እዚህ ላይ አገልግሎት ለምሳሌ ዊት አንልም፣ ዌት ዌት። እንግዲህ ደብሊው እንደ ዊ፣ እንደ ኤ፣ ቲ እንደ ት እዚያ፣ ዊ ኤት፣ ዌት ዌት፣ እርጥበት የሚባለው ማለት ነው። እርጥበት ወይም እርጥበታማ ነገር ከዚያ ደብሊው እንደ ዊ ነው ኢ እንደ ኤ ነው ብያቸዋለሁ። ቢ እንደ ብ ከዚያ ዌብ ዌብ ዌብ፣ የሸረሪት ድር ወይም ጨረ የሸረሪቶች የሚሰሩት እሱ ነገር እድር የሸረሪት ድር ዌብ ይባላል። ዌብ ከዚያ ኤም እንደ ም፣ ኢ እንደ ኤ፣ ኤን እንደ ን ነው ከዚያ ሜን ሜን ሜን፣ እንግዲህ ወንዶች ማለት ነው። ሌላው ኦ እንደ ወ ይነበባል። ወይም ወ ሳው እንዳለው ብያቸዋለሁ። በዚያ መሰረት ሲ እንደ ክ፣ ኤል እንደ ል፣ ኦ ደግሞ እንደ ወ፣ ሲ እንደ ክ፣ ኬም እንደ ክ ነው። እዛ ክ፣ ል፣ ኦ፣ ክ ክሎክ ክሎክ። ይኸው በቀላሉ እዚህ የእያንዳንዳቸውን የሌተር ድምፅ በስርዓት ካወቃችሁና ወይም ደግሞ በምን አይነት መንገድ እንደሚነበቡ ካወቃችሁ፣ ለምሳሌ በሾርት ቫውል እንደዚህ ሆነው ሲመጡ አንድ ቫውል አንድ ኮንሶናንት መሃል ወይም አንድ ኮንሶናንት ብቻውን ከመጣ የሌተሩ ሳውንድ እንጠቀማለን ማለት ነው። እዩዋቸው ከዚህ ይህም ይህም ብቻቸውን ነው የመጡት። ሌላ ቫውል ተከትሏቸው በዚህ በኩል በዚህ በኩል ከጎናቸውም የለም። በዛ መሰረት ቀጥታ የሌተሩን ሳውንድ እዚህ ጋር ኔሙ ምንም ማለት ኢ መባሉ ምንም የለውም። ኤ ነው፣ ኤ መባሉ እንደ አ ነው እንጂ እንደ ኤ አይነበብም፣ ብቻውን ነው የመጣው። በሎንግ ቫውል ሲመጣ ደግሞ ምን አስከትሎ ሊመጣ እንደሚችል አሳያችኋለሁ። ክሎክ። ስለዚህ ኤል እንደ ል፣ ኦ እንደ ወ፣ ሲ እንደ ክ፣ ኬ እንደ ክ ነው። ስለዚህ ል ኦክ፣ ሎክ፣ ሎክ ቁልፍ የሚባለው ማለት ነው። ሎክ የበር ቁልፍ፣ ክሎክ ሰዓት የሚባል ምናልባት በአማርኛ ትርጉም ይህን ያህል ሊያስፈልጋችሁ ይችላል። በማንኛውም ቦታ መፍታት ስለሚቻል አነባቡን በዋናነት እንዴት ማንበብ እንደሚችሉ ለማሳየት ነው የፈለጉት። ኤስ እንደ ስ፣ ኤም እንደ ም፣ ኦ እንደ ወ፣ ይው እንደምታዩት ሲ እንደ ክ፣ ኬ ደግሞ እንደ ክ እንደሚነበብ አሳየቻችኋል። አሁንም ይው ሪቫይዝ እያደረጉላችሁ ነው። ስለዚህ ስሞክ ስሞክ፣ ስ ም እዚያ ኦ ሞ እዚያ ሲ እንደ ክ ክ ሂም ነው። ስለዚህ ስሞክ ስሞክ ብለን እናነባለን። አይ ደግሞ እንደ ኢ እንደሚነበብ ባለፈው ማሳየቻቸዋለሁ። ዛሬ መሪቫይዝ ለማድረግ እና እንደዚሁ ይዤላቸው የመጣው ሎንግ ቫውሎች ጋር እንዴት እንደ ልዩነታቸው እንዴት እንደሆነ ለማሳየት ነው። እንግዲህ አይ እንደ ኢ ይነበባል። ቲ እንደት አይ እንደ ኢ፣ ሲ እንደ ክ ሂም እንደ ክ ነው። ኬም እንደ ክ ነው። ስለዚህ እንደ ኢ አይን እንደ ኢ በሾርት ባውል ሰዓት፣ እንደ አይ የሚነበብበት ሰዓት ደግሞ ሎንግ ባውል ይባላል። እሱን አሳያቸዋለሁ በቀጣይ። እዛ ቲክ ቲክ ኤስ እንደ ስ፣ ይኸው አይ ደግሞ እንደ ኢ እንደሚነበብ፣ ሲ እንደ ክ እንደሚነበብ አሳይቻቸዋለሁ። ክም ኬም እንደ ክ ነው። ስለዚህ ስኢክ ተጠን ብለን በአንድ ላይ አጣምረን ስናነበው ሲክ ሲክ ብለን እናነባለን። ደብሊው እንደ ዊ አይ እንደ ኢ ሲ እንደ ክ ኬም እንደ ክ ነው። ስለዚህ ይህንንም ፈጠን ብለን ስናነብ ዊክ ዊክ። ዩ ደግሞ እንደ እ እንደ ዩ የሚነበብበት ሰዓት አለው። ያኔ ደግሞ እንደ ሎንግ ባውልስ ይባላል፣ ወይም ባውሉ ሎንግ ድምፅ አውጥተዋል ማለት ነው። ስለዚህ ዩ እንደ እ ፓክ ፒ እንደ ነው ዚ ዩ እንደ አ ሲ እንደ ክ ክ ኤል እንደ ል ዩ እንደ አ ሲ እንደ ክ ላክ ክ ቢ እንደ ብ ዩ እንደ አ ሲ እንደ ክ በክ በክ፣ እያል እንደዚህ በቀላሉ ማንበብ እንችላለን ማለት ነው። በተከታታይ የሚቀርቡ ዝግጅቶቻችን ከተከታተላችሁ እንግሊዝኛ ማንበብ ይሄን ያህል አይከብዳችሁም። ከዛ ሾርት ባውል ናቸው ሎንግ ባውል ጋር ደግሞ ያላቸው ልዩነት ላሳያቸው። እንግዲህ ሾርት ባውል ላይ አንዷ ባውል በአንድ ወርድ ውስጥ ብቻዋን ሲንግል ሆና አንድ ኮንሶናንት ተከትላ ከመጣች የራሷን ሳውንድ ብቻ ትጠቀማለች ብያቸዋለሁ። ማለት ኔሙ አሁን እዚህ ጋር ላይ የሌተሩ ኔም ኤ ኤ ነው ኢ ኢ ኦ ኦ አይ እና ዩ ነው። ስናነበውም ከዚ ጋር እንደ ሌተሩ ኔም እንደ ኤ እንደ ኢ እንደ ኦ እንደ አይ እንደ ዩ እናነባለን። ሎንግ ቫውል ሲሆን ሾርት ቫውል ላይ እያሳየኋችሁ ደግሞ ኤ እንደ አ ኢ እዚህ ጋር ላሳያችሁ ኤ እንደ አ ሾርት ቫውል ላይ ኢ እንደ ኤ ኦ እንደ ወ አይ እንደ ኢ ዩ ደግሞ እንደ አ ነው ብያችሁ ነበር። ከዚህ ጋር ግን ከዛ በተለየ ሁኔታ ኤ በራሱ ስም ኤም ተብሎ የሚጠራው እንደ ኤ ኢ የሚባለው እንደ ኢ ኦ የሚባለው ደግሞ እንደ ኦ አይ የሚባለው እንደ አይ ዩ የሚባለው ደግሞ እንደ ዩ ሲነበብ ሎንግ ቫውልስ ይባላል። ወይም በሎንግ ቫውል ኢፌክት ነው። ሎንግ ቫውል ፓተርን የሚባሉት ደግሞ እነዚህ ናቸው። ኤ ኢ በ ኤ ሎንግ ቫውል ነው። ለምሳሌ ስናይ ኤ ኮንሶናንት ኢ ሆኖ ከመጣ ኢ ማጂካሊ ወይም በራሷን ተደብቀና ኤ ሌተር እንደ ኤ የራሱ ሳይሆን እንደዚህ ጋር አገልግሎት አይሰጥም። እንደ አ ነበር የሚነበብ እንደ ኤ ይነበባል። በዛ መሰረት ለምሳሌ ቢ እንደ ብ ይነበባል። ኤ ኢ ተከትሎ ስለመጣው ስለመጣ ወይም ኤ ኮንሶናንት ኢ ሆኖ ስለመጣ ለምሳሌ ሂ ኤ ባይኖር ባክ እዩት። ከዚህ ጋር ላይ ይኸው ባክ ሊሆን ነው ይችል ነበር ግን እዚህ ጋ ላይ የመጣው ኢ ነው። በዚያ መሰረት ኤ ኮንሶናንት ኢ፣ ይህ ማለት ኤ ኬ ኮንሶናንት ነው፣ እዚያ ኢ ሆኖ መጣ። እዚያ ይህ እንደ ኤ ይነበባል። እናንተ አሁን ባክ ብትሉ ልክ አይደላችሁ። ስለዚህ ብ ኤ ክ ኬ እንደ ክ ነው፣ ከዚያ ኢ ሳይለንት ትሆናለች። ቤክ ቤክ ብላችሁ ታነባላችሁ። እዚህ ጋር ስታዩ ኤ ኮንሶናንት ኢ ሆኖ መጣ። ኤ ኮንሶናንት ኢ። እንግዲህ ኮንሶናንት እና ቫውል ማለት እንደነገርኳቸው ኮንሶናንት የሚባሉት ሌሎቹ ከ26ቱ ውስጥ 20ዎቹ ኮንሶናንት ይባላሉ። ዋይ የራሷ ኤክሴፕሽናል ኬዝ አላት። አምስቱ ኤ፣ ኢ፣ ኦ፣ አይ ዩ ደግሞ ቫውል ይባላሉ ብያችኋለሁ። በዚያ መሰረት ኤስ እንግዲህ ኮንሶናንት ናት፣ እንደ ስትነበባለች። ኤ ቫውል ናት፣ እንደ አ ኤም ም ኢ ሳይለንት ትሆናለች ከዚህጋላይ ጋር ላይ እንግዲህ እንደዚህ ሆኖ ነው ሲመጣ ኤ ሎንግ ቫውል የተባለበት ምክንያትም ኢ ተከትላ ብትመጣም ኢ ከዚህ ጋር ላይ ምንም ድምጽ የላትም ያላት የኤ ሳውንድ ብቻ ነው ከዚህጋ ጋር ያለው ስለዚህ ሴም ሴም ሴም ብለን ስ ኤ ም ይሄው ስ ከዚህ ም ሳውንድ አላት የኮንሶናንቶችን ሳውንድን በዚሁ እያያችሁ ኤስ እንደ ስ ነው የሚነበበው ኤም እንደ ም እዚያ ኤ ደግሞ እንደ አ እና እንደ ኤ ይነበባል፣ ብያቸዋለሁ ይኸው እንደ ኤ የሚነበበው ይህ አጋጣሚ፣ ለምሳሌ ኤ ኮንሶናንት ኢ ብሎ ከመጣ እንግዲህ ከዛ ደግሞ ቫውል ዲያግራፍ ይባላል፤ ለእሱ ሌላ ተከታዩን ክፍል እናመጣላቸዋለን። በዛሬው ግን ሎንግ ቫውል ኢፌክቱ እንዴት እንደሆነ ያሳያችኋለሁ። ስለዚህ ሴም ብለን እናነባለን። ከዛ ሲ ክ ሳውንድ አለው ኤ ኤም ኢ ይኸው እንደምታዩት ኤ ኮንሶናንት ኢ ሆኖ መጣ። ኤ ኮንሶናንት ኢ ከሆነ ነበር አይደል ያልኳቸው እዚያ። ክ ኤ ም ይቺ ሳይለንት ትሆናለች። እነዚህ ኤ ኢ ኤዎች ሳይለንት ይሆኑና ኬም፣ ሴም፣ ቤክ እስኪ እናንተም ብሉ ቤክ፣ ሴም፣ ኬም ብለን እናነባለን ማለት ነው። ሌላው ሎንግ ባውል ኢ ሎንግ ባውል ላይ እንያቸው ኢ ኮንሶናንት ኢ ሆኖ ከመጣ ወይም ደግሞ ኮንሶናንት ኢ ሆኖ ከመጣ እንደ ኢ ይነበባል። ለምሳሌ ቲም ቲም ጥንክር ማለት ነው። ቲም ከዚያ ቲኤች ት እንደ ት ይነበባል። ኢ ኤስ ኢ ይቺ ሳይለንት ተሆንና ይቺ እንደ ኢ አዛ ይቺ ደግሞ ኤስ አዛ። በዚህ በዚህ መሰረት ኤስ ዝ፣ ኤስ ኢ ከሆነች ዝ። ይቺ ቲ ኤች ደግሞ ዚ ትነበባለች አዛ ኢ ዚስ። ይቺኛ ቲ ኤች ት አዛ ኢ አዛ ኤም ኢ ቲም፣ ቲም ይተነከረ። ዚስ እነዚህ ማለት ነው። ስለዚህ እዚህ ጋ ስታዩት ኢ ኢ ሆኖ ይነበባል። እንደ ራሱ እንደ ዚስ ዚስ ች ሳይለንት፣ ቲም ቲም ላይ ትቆማለች፣ ሳይለንት። ሌላው ኮንሶናንት ኢ ሆኖ ከመጣ እንዴት እንደምታነቡ አሳያችሁ። ለምሳሌ ኤስ ኤች ዲያግራፍ ይባላል። ሁለት ሌተር አንድ ሳውንድ ሲመጣ ሺ ይባላል። እዚያ ኢ ያለ፣ በዚያ መሰረት ኤስ ኤች እንደ ሺ ሆኖ ይነበባል ማለት ቅድም እንዳሳየኋችሁ ኮንሶናንቶች ብቻ ብቻቸውና ወይም ዲያግራፍና ትራይግራፍ ሆኖ ሲመጡ የተለያየ ድምፅ የራሳቸው ሶስት እና ሁለት ድምፅ ሆነው አንድ ድምፅ ሊኖራቸው ይችላል። ሁለት ሶስት ሌተር ሆነው አንድ ድምፅ ሊኖራቸው ይችላል። እነሱ ዲያግራፍ ወይም ትራይግራፍ ይባላሉ። ሶስት ከሆኑ ትራይግራፍ፣ ሁለት ከሆኑ ዲያግራፍ ይባላሉ። ለምሳሌ እነዚህ ዲያግራፍ ነው የሚባሉት ኤስ እና ኤች እንደ ስ እና እንደ ህ ነበር አድር የሚነበቡት፣ ግን አንድ ላይ ሆኖ የሚያወጡት ድምጽ ደግሞ ሺ ይባላል። ይህ ዲያግራፍ ይባላል። ይህን ዲያግራፍ ደግሞ በቀጣዩ በጠንከር አድርገን ስለ ዲያግራፍ ማሳያቸው ይሆናል። ስለዚህ ይህ ሺ ሺ፣ ይህ እንደ ሺ እንደ ኢ ሺ ኤች እንደ ህ ነው የምታዩት። ብቻውን የመጣ አዚያ ኢ ሂ ሂ ኢ ሂ ትላላችሁ። ኤም እንደምን ነው እዚያ ኢ ሚ። ኢ እዛ ሚ ሚ ባንድ ላይ አድርጋችሁ ስታነቡት። ከዛ ቀጣዩ ሎንግ ቫውል አይ ይው። አይን ቀጥታ እንደ አይ እንደ ኢ ነበር አይደለ? ሾርት ቫውል ሲሆን ከዚህ ጋር ቀጥታ እንደ ሌተሩ ነው የሚነበባል። አይ ኮንሶናንት ኢ ሆኖ ከመጣ እንደምታዩት፣ አይ ቪ ኮንሶናንት ነው ኢ ሆኖ መጣ። አይ ዲ ኮንሶናንት ነው። ዚ ኢ ሁኖ መጣ አይ ኤም ኮንሶናንት ነው። አይ ኤም ኮንሶናንት ነው ኢ ሁኖ መጣ። እንደምታዩት በዚያ መሰረት ይህንን ድ ር አይ ድራይቭ፣ ይቺ ሳይለንት ሆናለች። ሳውንዳችን የሚያርፈው ቪ ላይ ድራይቭ ድራይቭ የው አይ እንደ አይ ነው የሚነበበው። ወይ ወይም አይ ሎንግ ቫውል ያስባለው የኢ ሳውንድ ምንም የ እንደ ኢ የምትነበበው እንደ አይ ቀይሮ ይሄ ራሱ ማጂካሊ ሳይለንት መሆኑ ነው ሎንግ ያደረገው ይሄን። ይሄ ባይመጣ ድሪቭ ነበር የምንለው። ኢ ባት ኖር ማለት ነው። እቺ ለምሳሌ ኢ ሳት ኖር እንደዚህ ሆኖ ቢሳ ድሪቭ ነበር መባል የነበረበት፣ ግን ድራይቭ እቺ ኢ ስላለች ከዚያ አር አይ ዲ ኢ ር አይ ድ ራይድ ራይድ ቀጥታችን እንደ አይ እናነበባለን። እቺን እንደ ር አዚያ ድ ራይድ ር አይ ድ ራይድ ት አይ ም ታይም ታይም ቲ እንደ ት ነው። አዚያ ኤም እንደ ም ም አዚያ እቺ አይ እንደ አይ ራሷን ትነበበለች። አዚያ ታይም ሌላው ኦ እንደ ኦ የሚነበበው ደግሞ ኦ ኮንሶናንት ኢ ሆኖ ከመጣ ለምሳሌ፣ ኤች ያው ኮንሶናንት ኦ ኤል ኮንሶናንት ነው። ኦ ኮንሶናንት ነው። ኤን ኦ ባውል ነው። ኤን ኢ ባውል ኦ ኤስ ያው ኮንሶናንት ነው። ኢ በዚህ ፎርሙላ መሰረት ሁሎችም ያስኬዳሉ ማለት ነው። በዚያ መሰረት ኤች እንደ ህ ኦ እንደ ኦ አነበብ ነው። ል ል ኤል ደግሞ እንደ ል ትነበባለች። በዛ መሰረት ሆል ሆል፣ ኢ እንደተለመደው ሳይለንት ትሆናለች። ምክንያቱም ይቺኛው አሎ እንግባውል እንዲኖራት አደረገች። እንደ ወ ነበር የምትነበበው ሆል ነበር ምንለው፣ ግን ሆል፣ ይኸው እንደ ኦ ተነበበች፣ ይቺ ሳይለንት ሆነ። ከዚያ ቢ ኦን ቢ ኦን ቦን፣ ይኸው ይህ ሳይለንት ትሆናለች ማለት ነው። ን ንኦዝ፣ ከዛ ኖዝ፣ ኖዝ አፍንጫ የሚሆነው ማለት ነው። ኖዝ ቦን አጥንት፣ ሆል ጉድጓድ የሚባለው ነው። ያው ይህንን ቀላል ነው። ማንበቡን ከቻላችሁ ትርጉሙ ደግሞ ቀላል ስለሆነ እዛ ዩ ኢ ወይም ዩ ሎንግ ቫውል ደግሞ ምን አይነት ነው እንደሆኑ ይላሳያቸው። ይኸው ዩ ኮንሶናንት ኢ ሆኖ ከመጣ እንደምታዩት ዩ ቫውል ናት፣ እዚያ ኤስ ኮንሶናንት ናት እዚያ ኢ ሆኖ አመጣች፣ እዛ ቀጥታ ዩዝ ዩዝ ዩዝ ሳይለንት ሆኖ ኢት ዩዝ እንደምታዩት ው ዩ ራሱ ቫውሉ ነው። ከዚያ ቢ ኢ ዩ ኮንሶናንት ኢ ሆኖ ከመጣ እንደነበር ያለዋች ዩ ኮንሶናንት ኢ ዩ ኮንሶናንት ኢ ሆነ። ዘ ኩብ፣ ኪውብ፣ ኪውብ ይችክና ዘዛ ዩ ድ ኪውብ፣ ኪውብ። ስለዚህ ቀጥታ ስታነቡና እናንተ እንደዚህ ከሆነ ቤክ፣ ሴም ኬም ዚስ ቲም ሺ ሂ ሚ። ይህ እንደምታየትው ባንክ፣ ፓክ፣ ብላክ ሾርት ቫውል ሲሆን እንደ አአአአ እንደ ኤኤ እንደ ኦ ወይም እንደ ወኦ የሚነበበው እዚህ ጋር ላይ ሲመጣ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። በቀጣይ ዝግጅት እስከምንገናኝ ሰላም። ሆኖ መማር የምትፈልጉ በዋትሳፕ፣ በቴሌግራም፣ በኢሞ ከዚህ ጋር ባስቀመጥ ነው፣ ስልካችን ገብታችሁ ሀይበሉን አናግሩን። የምትፈልጉትን ትምህርት የምትፈልጉት ሰዓት እናስተምራለን። ሳብስክራይብ ያላደረጋችሁ ሳብስክራይብ፣ ሼር፣ ላይክ እያደረጋችሁ ዩቲዩባችን አበረታቱ። ሰላም።